ርግቦቹ በኋላ ሰላም ነ ሰላም ወረደ መሰለኝ። ይተሰርተሽ የደራ ልጅ ይ ተኩለሽ የመሬ ልጅ ይ ባንባርሽ ተውበሻል፣ አምሮብሻል፣ ተውበሻል። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የሞአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ?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 እላችኋለሁ ላይቱ ግን በጣም ስላለ ቀይ አድርጎኛል በነገራችን ላይ የሌለ ቅላቴን ጨምሮታል መብራት ቀይሬያለሁ ማለት ነው አዲስ መብራት ስለገጠምኩ ፎ አድርጎኛል በቃ ግን እኔ ስቀል አልወድም እኔ ቀይ ስላለውኩ ማለት ነው እኔ ጸይም ነኝ ግን በጣም ቀይ አደረገኝ ለማንኛውም ትናንትና ሀይሚዬና ብሩኬ ዱባይ ላይ እንግዲህ በጣም ደስ የሚል የፍቅር ጊዜ አሳልፈዋል ማለት ነው እኔ በጣም የገረመኝ የተመልካች ደስታ በቃ ቤታቸውን አይታችሁ ከሆነ ኮሜንት አንብባችሁ ከሆነ በቃ የሰው ልጅ ግን እኔ በጣም የሚገርመኝ ነገር ሲደሰቱ መደሰት፣ ሲያለቅሱ ማልቀስ። እውነት በጣም እድለኞች ናችሁ፣ ምርጥ አድናቂ አላችሁ ማለት ነው። ብሩኬ እና ሀይምዬ የሌለ ማለት ነው። በእርግጥ ይገባችኋል። እናንተም በጣም ምርጥ ልጆች ናችሁ። ምርጥ ፍቀኛሞች ናቸው። ብሩኬ ሀይምዬ ሁሉን ነገር በተግባር ነው የሚያሳዩት እሙ ብላለች እኮ እሙ ያቺ እሙዬ ማለት ነው ቆይ ቦይሷን አስቀምጠላችኋለሁ ማለት ነው ከፈለጋችሁ እሙዬ ምንድን ነው ያለችው ብሩኬ በተግባር ነው አለች ብሩኬ በተግባር ነው ሁሉን ነገር የሚያደርገው እንደዛኛው መንደር አይደለም ማለት እንደዛኛው መንደር ምናምን ምናምን ከምትይ እሙዬ ግልጽ አድርገሽ አብርሽ እና ሩታ ናቸው እንግዲህ እኮ አብርሽ ብዙ ጊዜ እንደምናውቀው እኔ አሁን አብርሽ እና ሩታን በጣም ነው የምወዳቸው። መጀመሪያ እንደው ማደንቃቸው እነሱን ነበር እውነት ለመናገር ማለት ነው። አሁንም አደንቃቸዋለሁ፣ እወዳቸዋለሁ። ግን ብዙ ጊዜ ያታልሉናል ማለት ነው። ሰርጋችን አንድ ወር ቀረው፣ ሰርጋችን ሀያ አምስት ቀን ቀረው፣ ሰርጋችን አስራ አምስት ቀን ቀረው እያሉ በጣም ሲያታልሉን ነበር። በተመልካች ላይ ጢባ ጢቦ በጣም ይጫወታሉ። ምንም በቃ ምንም ቱሪ ላንፋ በቃ ቁም ነገር የሚባል ነገር ምንም አላየንም፣ ምንም እስካሁን ማለት ነው። የሽምግልናው አዎ፣ ሽምግልናውን አይተና፣ ከዛ ውጭ ግን ሁሌም በቃ ሰውን በጉጉት የሆነ ነገር የሆነ ነገር እየተባለ እና ስለነ ቡራዬ ግን ስትናገር እኔ አድንቅ እውነቱ፣ በቃ ግልጽ ያለ ነገር ቡራ በተግባር ነው የሚያደርገው። ይሄ ቦሬ አይደለም፣ ሰውን ዛሬ ነገ እንደዚህ ቦታ እንሄዳል እንደዚህ እንሆናለን ተመልካችን ማሳቀቅ ምናምን ነገር የለም። ቡራና ሀይም ጋ ማለት ነው ማድረግ ካለባቸው አይደርግም። ባለፈው አሁን ብሩኬ ሄዳለሁ አለ ወደ ዱባይ ማለት ነው፣ ወደ ዱባይ ሄዳለሁ ሲል ማለት ነው ተመልካች ኡን ያለበት በቃ ኡ እናቱም አይሆንም ስትለው ማለት ነው ቀረ ማለት ነው። ከዛ ምንድን ነው የተባለው? ከሄድክም ሀይሜን ይዘሀት መሄድ አለብህ የተባለ ማለት ነው። ደስ የሚለው ነገር ሀይሜ ፓስፖርት አወጣች መሄድ ስላለበት ግን ይዟት ሄደ ማለት ነው። አያችሁ አደለም? ሁሉን ነገር በተግባር ይሄ ሁሌ ማውራት ያስጠላል። በጣም ነው የሚያስጠው። ሁሌ ማውራት ሁሌ ሰውን መሸወድ ያስጠላል። እና እኔ ብዙ ጊዜ ብሩኬን ሳይሆን ማለት ነው። አደርጋለሁ ካለ ያደርጋል። አድርጎ ነው የሚያሳየን ማለት ነው። የሆነ ነገር እንኳስ እንደው አይታችሁ ከሆነ የሆነ ሶሻል ሚዲያ ላይ ራሱ ቀርቦ ምንድን ነው ያለው፣ ፍቅረኛሞች ማለት ብዙዎቹ ሀይሚን እና ብሩኬን እንዲፋቀሩ ይፈልጋሉ፣ እኔም እፈልጋለሁ። ግን ምንድን ነው አሁን ለእኛ ምንም ነገር ማለት አንፈልግም። ወደፊት ፈጣሪ ባለ ሰዓት የሚሆን ነገር ነው። አያችሁ አደለ? የሆነ እንዴት ነው እንዴት ብዬ ልንገራች፣ በቃ የሆነ ማስመሰል የለባቸውም። ህዝብንም መዋሸት አይፈልጉም። የሆነ በቃ እንዴት ብዬ ልንገራችሁ፣ በቃ ትክክለኛ ነገር ነው የሚሄዱት ማለት ነው። አይሆንም ከተባለ አይሆንም ነው። እዛጋ ፕራንክ ከሆነ የሚሰሩት ፕራንክ ነው፣ አለ ሰውን ማጃጃል ወይንም ደግሞ ሌላ ሰውም እየጨመሩ ማጃጃል ምናምን ነገር ያለ ይሄ ነገራቸው በጣም ደስ ይላል ማለት ነው። ግልጽ እና ግልጽ አራት ነጥብ። ቡራዬ፣ ሀይምዬ በዚሁ ቀጥሉበት፣ የእውነት ነው የምላችሁ፣ በዚሁ ቀጥሉበት። አብርሽ ሁሌም ከምታታልለን ማለት ነው። የሆነ ከነዚህ ልጆች ልትማር ይገባል። ከህትህ ከብሩኬ ሁሌ ተመልካችን ማታለል፣ ሁሌ በተመልካች ላይ መጫወት በጣም ነው የሚደብረው። በጣም ይደብራል እውነት። አሁን በእርግጥ ድራማው ተጠናቋል። ድራማው ተጠናቋል ማለት ነው እንጂ እስከዛሬ ሲሰራው የነበረው ድራማ ነው ግን እውነት እያስመሰለ የእውነት በቃ እንደዚህ ሆነ እንደዚህ ሆነ ሲል ማለት ነው። እኔ በጣም ይገርመኛል እና ዋናው ነገር ወደ ራሳችሁ መመለሳችሁ ነው እንጂ ምንም ጣጣ የለውም ማለት ነው። ግን አንዳንድ ጊዜ ለሚሰሩት ስራ ለተመልካች እራሱ ማሰብ አለባችሁ ማለት ነው እና እንደዛ እየተጨነቁላችሁ፣ እንደዛ ስታለቅሱ እያለቀሱ ሲያማቸው፣ እየታመሙ ስትደሰቱ የሚደሰቱ ለነሱ ብዙዎቹ እንደውም እየተቀየሟችሁ ነው የመጡት፣ እውነት ለመናገር ማለት ነው። በጣም ሲበዛ እና በእርግጥ ጋሽዬ እንኳንም እንኳን ገቡበት፣ ጋሽጌ ገብተው ይህንን ነገር አስቆመውታል ማለት ነው። እና እኔ በጣም ደስ ብሎኛል ጋሽዬ መግባታቸው እዚህ ነገር ላይ በጣም ነው ደስ ያለኝ። ምክንያቱም ሁሌ የምናየው ነገር በጣም የሚደብር ነገር ነው። የሆነ በቃ እንዴት ነው ወጣ ያለ ባህሪ ነው። ድራማ ቢሆንም ራሱ የእነሱ ደግሞ ለየት ያደርገዋል። በቃ እንዴት ነው ወደ እንትን ነው ወሰደች ወሰደው፣ ተኛች፣ እንዲህ አለች፣ ወደ ዝሙት ማለት ነው። እና ለማንኛውም አሪፍ ነው ማለት ነው። እርግጠኛ ነኝ አሁን አብርሽ ይነሳል ማለት ነው። ወደ ዱባይ ዱባይ ሩታዬን ይዞ ለመሄድ መነሳቱ አይቀርም። ለማየት ያብቃችሁ። ደግሞ ይነሳል አብርሽ አሁን። ቅን ቅን ይላል ማን ሄደ ማን ይቀራል። እንደዛ የሚባል ነገር አለ፣ አደለ? አሁን ሁሉም ይነሳሉ። ብሩኬ ግን ቀደማት። የመጀመሪያ ጊዜ የመጀመሪያ ጊዜ ፍቅረኛውን ይዞ ሄዶ ምናምን ለዛው በዱባይ አስባችሁታል? ደስ አይልም። በዛ ላይ ማለት ነው ደስ የሚል ፍቅር ነው ያላቸው ማስመሰል የሌለበት። ይችን መላላሷን ግን እየደጋገምኩባቸው ነው። ቤተሰብ ምን ይሻላል ግን? ምን ይሻላል እኔ ሶሻል ሚዲያ ላይ ወጥተው ሲላላሱ በጣም ስለሚደብረኝ ሆኖ የምደጋግመው እና ሀይሚዬና ቡራዬ ቢሳሳሙ ራሱ ማለት ነው ከካሜራ ጀርባ እንጂ ካሜራ ደቅ ነው። ከካሜራ ፊት አይላላሱም፣ አይሳሳሙም ማለት ነው። ችግር የለውም፣ ከካሜራ ጀርባ ብዙ ነገር ይደረጋል። ገበናችሁን ባልጋችሁ ላይ መሳሳሙንም፣ ምኑንም ምኑንም ባልጋ ላይ ነው። በተለይ ቲክታክ ላይ ደግሞ ሲገቡ ይሆን በቃ የሆነ እንዴት እንደ ጥፍጥፍጥፍጥፍጥፍ እዛ ቪዲዮ ሲሰራ በቃ ከንፈር ለከንፈር መላላስ ምናምን፣ አረ እንደው ሀይሚዬና ፑራጌ አንድ ቤት ራሱ ቢኖሩ እንደዛ አያደርጉም። በነገራችን ላይ በጣም ስርዓት ያላቸው ልጆች ናቸው። በስርዓት የተሟሉ ልጆች ናቸው። ኦኬ፣ ተቀልዳላችሁ እንዴ? ቡራማ አያደርገውም። ሀይሚም አታደርገውም። አታደርገውም። እንደዚህ ሚዲያ ላይ ወጥቶ መላላስ ምናው። እና ውድ ቤተሰቦቼ ለማንኛውም የዛሬው ቪዲዮ ሄድን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።